ዛሬ በጣም ከፍቶኛል። ስምንት አመት ሙሉ ለፍቼ ይሆነኛል ትዳሪ ነው ኑሮ ነው ባልኩ ሰውን የተካድኩት። እውነት ሴቶች በእኔ ይብቃ በእኔ ተማሩ። አምነዋለሁ ይወደኛል ብላችሁ ብራችሁን ለወንድ ልጅ አትላኩ። በጣም ተጉድቻለሁ። በእኔ ይብቃ። እውነቴን ነው የምላችሁ ነበር የሚቀረኝ፣ ግን እሱ አግብቶ ቪዲዮና ፎቶ ደረሰኝ። እንደዚህ አልክሽ የማትሰራ ቪዲዮ በጣም ደስ ይለኛል። ግን በቃ ሴቶች፣ ሴቶች ከኔ ተማሩ። ምንም ቢሆን ቤተሰብ ይሻላል። እኔ በልጁ አልፈርድበትም። በነገራችን ላይ አንድ ሰው መጥቶ እኔን ውጭ ሀገር የሚኖር ወንድ አርፈሽ ቁጭ ብለሽ ዘና ብለሽ ቢጠጭ ካለኝ ዘና ፈታላለሁ፣ አልጠላም ቢሰጠኝ ማለት ነው ወንዱ። እናንተ እኛ ራሳችን ሴቶችን ወንዶችን እያበላሽናለ ነው። እውነት ነው፣ ብር እየሰጠን የአሁኑ ወንዶች እኮ ሴት ነው የሆኑት። ተበላሽተዋል እኮ መላው ወንድ ተበላሽተዋል። ሴት ሆኖ በቃ ሴቱ ወንድ ሆኗል፣ ወንዱ ሴት ሆኗል። ኦልሬዲ ማለት ነው ከ199 ፐርሰንት ሴቱ ወደ ወንድ ወንዱ ወደ ሴት ተቀይሯል። ለምን ሴቷ አረብ ቤት እየለፋች እየደከመች ደሟን እየገፈገፈች ለሱ ብር ትልካለች፣ ጠንቋይ ቀላቢ ይመስል ማለት ነው። እሺ ወደድሽው አፈቀርሽው፣ አታፍቅሩ አደለም፣ አትውደዱ፣ አታግቡ አደለም፣ አግቡ፣ ፈታ በሉ፣ ዘና በሉ፣ አፍቅሩ፣ ተጀናጀኑ፣ ምናምን ጀስት። ግን ብር መስጠቱ ለምን አስፈለገ? ፍቅር ጅንጀና፣ ጊዜ ማሳለፋ፣ ትዳር ከብር ጋር ምን አገናኘው? እንዴ የሆነ ነገርም ስትገዙ እኮ ትልቅ ነገርም ስትገዙ ባለትዳር የሆናችሁ ሴቶች በቤተሰብ መረጃ አድርጋችሁ ነው መግዛት አለባችሁ። አይ ባለ ይቆጣኛል፣ አትወደኝም ብሎ ያስባል ምናምን ብላችሁ አትጨነቁ። አይዶንት ኬር ባናቱ መተከል ይችላል። መረጃ አድርገሽ ቤትም ስትገዢ፣ መሬትም ስትገዢ፣ መኪናም ስትገዢ መረጃ አድርገሽ በሁለታችሁም ስመቼም ኒካ እስካለው ድረስ ያው ንብረቱ የእሱም የአንቺም ስለሆን ስለሚባል በሕግ ደረጃ ማለት ነው። መጨረሻ ላይ በባዶ እንዳትወጪ። ኦኬ እንደ ህጉ ሳይሆን በሸሪያ ሕግ ምንም አይነት ነገር አይኖረውም። ነገር ግን በእሱ ስምና በአንቺ ስም እስከሆነ ድረስ የእሱም የአንቺም ነው ገንዘቡ አደለ። በባዶ እንዳትወጡ ይረዳችኋል። ስታፈቅሩ ቤተሰብ አትራቁ። ባይዘዌ ማለት ነው ይሄ ፍቅር ምናምን የሚለው ጊዜያዊ ነገር ነው። ገብቷችኋል። ነገ ብትወጥቁ የሚያነሳችሁ ቤተሰቦቻችሁ፣ ቤት ብታጡ ማረፊያ ብታጡ ዞራችሁ ዞራችሁ የምትገቡባቸው እነዛ ምትጠሏቸው ምትሸሿቸው፣ በቃ ከባሌ በላይ ማንም የለም የምትሏቸው ቤተሰቦቻችሁ ነው የሚያነሷችሁ ማለት ነው። አንዳንዶቻችን በሚገርም ሁኔታ ስናፈቅር ቤተሰቦቻችን እንርቃለን፣ ሌላ ጓደኛ ምናምን እንርቃለን። ላ ሀቢብቲ ትዳር ሌላ ጉዳይ ነው፣ ጓደኛ ሌላ ጉዳይ ነው። ኦኬ፣ አንዳንድ ጊዜ ስታፈቅሩ ደግሞ የሆነ የምናሳየው ባህሪ ያለኛ ሴቶች ሰው ሙድ መላው ሰው እንርቃለን። በቃ እሱ ብቻ ነው የምንከተለው። ላ ሀቢብቲ ምክንያቱም ኢንፎርሜሽን አታገኙ። ኦኬ፣ አንዳንዴ ቲክቶክም እየገባችሁ ስሙ፣ ዩቲዩብም እየገባችሁ ታሪክ ስሙ። ኦኬ ልክ ስራችን ጨረሰን እነሱ ጋር መሮጥ የለብንም ለምን ምንም ኢንፎርሜሽን አናገኝማ እነሱ ጋር የምንሮጥ ከሆነ አሁን ከዛሬ ኦኬ የበፊቱን ተውት ከዛሬ አራት አመት በኋላ ግን እና ለወንድ አትቀልቡ እንደ ጠንቋይ ማለት ነው የማይጠቅማቸው ሳያፍርና ሳይሻላከቅ ያሳልቁ ርጫችሁን አውቃችሁ ቀንጨብ ብላችሁ ወደ ሚዲያዎች መመለስ ነው። ማይሆን ከሆነ ሶስት አመት ትጠብቃላችሁ። ከዛ በኋላ ማይሆን ከሆነ ላሽ ነው ማለት አለባቸው። ወንድ ልጅ ደግሞ ብር በመስጠት ካልፈለገች፣ ፍቅር በመስጠት አቆየዋለሁ ማለት በጣም እንደዚ አይነት ቦታ ቦታችሁን እየሰዋችሁ ከሆነ አንድ አመት ግን ከዛ በላይ መበላትም የለባችሁም። በማይረባ ትዳርና ፍቅር ውስጥም መቆየት የለባችሁ። ተስፋችሁን ቁርጥ አድርጋችሁ ወደ ራሳችሁ መመለስ፣ ስፖርት መስራት፣ ሶሻል ሚዲያ ላይ ምን ብሰራ ያዋጣኛል ብላችሁ ጎግል ላይ ሰርች ይመቸው ቀርቶ እንጂ ራሳችሁን መንከባከብ፣ ፊታችሁን መንከባከብ ይሄ እየደከመ የለፋ የሚውለው ለእሱ እንኳን የሆነ ነገር ባገኛችሁት ነገር ማድረግ ወላሂ እውነት ይሄን የራሳችሁ የሆነ ፕሮግራም ፊልም ማየት እ በቃ ኢባዳችሁን ማድረግ መጸለይ፣ መስገድ ወደ ፈጣሪያችሁ መገናኘት። ፈጣሪ ነው እኛ የሚጠቅመን ነገር ይሰጠን። እኛ በፈለግነው ወይም ደግሞ እኛ በተሰማን ስሜት አይደለም። ኦኬ፣ ለነገ ለዛሬ የሚጠቅመን ነገር ፈጣሪ ነው የሚያውቀው። አላህ ነው የሚያውቀው። ወደሱ መመለስ አለብን እህቶቼ እንዴ ብር ሳሰጪው፣ ካልወደደሽ በአናቱ ተተክሎ ፎቶ ይነሳ። ሀቢብቲ፣ ሰርተሽ ብርሽን አጠራቅሚ። የሚያዋጣሽ ብርሽን ነው። ነገ የተሻለ ዛሬ ቅጥረኝነት ሰርተሽ አጠራቅምሽ፣ ነገ ደግሞ ቀጣሪ ሆነች ትገኝበታለሽ። እንዴ፣ በጣም በርካታ ሀቶች በተስፋ መቁረጥ ውስጥ ተበልታችሁ፣ ተበዝብዛችሁ፣ ተበዝብዛችሁ፣ ተበዝብዛችሁ፣ ከአንዴ በላይ መፎገር የለባችሁም። ከሁለቴ በላይ ሶስተኛ ላይ ደግሞ የመጨረሻ ውሳኔ ማስቀመጥ አለባችሁ። ስንት ሰው እየተናገረ ነው? ወይስ እኛ ሀበሻ ሴቶች እኮ ጉድ ያለን ወላሂ ነው። ምላችሁ የሆነ ነገር እኛ ላይ ካልደረሰ፣ ለምሳሌ ይሄ እሳት ያቃጥላችኋል እንዳትቀርቡ ተብለው፣ ግን እራሳችንን ካላቃጠለን እኛ ያንን እሳት ካልረገጥ ነው ኩማመን አና አንችልም፣ አናምንም። ብልጥ ሰው ተማር ያለው ሰው በሰው ሕመም ይማራል በሰው ስቃይ በሰው መከራ ይማራል። ግን ሀበሻ አይማርም በደን ኔቨር ማለት ነው። እኔ አሁን እንደዚህ ምነግራችሁ ሳልሳሳት ቀርቻ አደለም እውነት ይህን ነው እኮ ችግር፣ ሳላይ ቀርቻ አይደለም። መከራው ሳልገባ ቀርቻ አይደለም። በጣም ብዙ ነገሮችን አሳልፌያለሁ። ግን አልሐምዱሊላ ዛሬ ደግሞ እናንተን ለመምከር በቅቻለሁ። ኦኬ በሪሌሽን ውስጥ በትዳር ውስጥ በብዙ ነገር ውስጥ አልፌያለሁ። ግን ደግሞ ገንዘባችሁ ያዙት፣ ራሳችሁ ያዙት። የራሳችሁ ሹፌር ራሳችሁ ብቻና ብቻ ነው መሆን ያለባችሁ። እናንተ እየለፋችሁ እየደቀማችሁ ሌላ ሰው መጥቶ ሹፌር የሚሆነው ነገርስ? እናንተ በራሳችሁ ህይወት፣ ገንዘቡ ዋናው መሪ አይደለ። ገንዘቡ ግን እናንተ ረዳት የምትሆኑ ነገር በጣም ያስቀኛል ማለት ነው። እና ንቁ፣ በቃ ከዚህ በኋላ መንቃት ያስፈልጋችኋል። ንቁ ንቁ፣ ሀባይቤ ወረቤ፣ ንቁ እንዴ! ራሳችሁ ጥላችኋል። አብዛኞቻችሁ ውስጣችሁ ተቃጥለው ተቃጥለው ተቃጥለው ማዲያ ታውጥታችኋል እኮ ሀቂቃተን ማለት ነው። የሆነ ጊዜ ኤምባሲ ሄድኩኝ አብዛኛው ሴት ማዲያት አውጥቷል በሚገርም ሁኔታ። ይሄ እኮ በቃ አብዛኛው ሰው ይሄ የማይረባ ሊሬሽን ውስጥ ነው። ሀቂቀ የማይረባ የማይጠቅማ፣ የሚጎዳ፣ የሚያሳምም ሪሌሽን ውስጥ ከሆናችሁ ግልጹን ጠይቁት። ትወደኛለ? ታገባ ልታገበኝ ትፈልጋለ? ከኔ ጋር መቀጠል ትፈልጋለ? ከኔ ጋር ህልም አለክ? አትፍሩ፣ ጠይቁት። ኦኬ ይህን ገራችሁ ህልም አለ ወይስ የለውም? ብር ስሙን ያትስጡት ኦኬ፣ ከእናንተ የሚያገኘው ጥቅም ከሌለ ሊያገባሽ ከፈለገ አዋ ገባሽ አለሁ እስከዚህ እስከዚህ ገደብ ይስጥሽ። ጠብቂው በታማኝነት እስከዛ። ግን ካልሆነ ግን ከሁለት አንድ ማወቅ ትችያለሽ። እውነቴን ነው። ለረዥም እየፈራችሁ ዋናውን ነገር መስማት እየፈራችሁ አትቆዩ። የማይረባ ነገር ውስጥ እንዴ፣ ምን ሆነ ነው። ብር ብትሞቱ አትስጡ ውዶች ወላሄ የሆነ ነገር መግዛት ከፈለጋችሁ ቤተሰብ ምናምን ለክፉ አይሰጣችሁ፣ እነሱ ይግዙላችሁ የሆነ ህጋዊ ነገር ምናምን። ወይም ደግሞ ኮንትራት የሆናችሁ ሁለት አመት ብራችሁን ይዛችሁ ሄዳችሁ የሆነ ነገር ገዝታችሁ ተመልሳችሁ ወደ መመለስ አትጥፉ። ይሄ መጥፋት ነው፣ ብዙ ጊዜ እኛን የሚቀብረን ማለት ነው፣ ህገ ወጥ መሆን ነው። አብዛኛው ሴት የሚጎዳው